ሰላም ሰላም ሰላም ሰላም ውድ ኢትዮጵያውያን እንዴት እንዴት እንዴት እንዴት ናችሁ? ሰላም ናችሁ ወይ? እደው ባላችሁበት ሰላም ናችሁ ወይ? ዴና ናችሁ ወይ? ዴግ ናችሁ ወይ? ዓለም እየተናጠች ኢትዮጵያ እየተበጠበጠች ወልዶ ማፍራትን ማስተማርን መብላትን ቤተሰብ መመስረትን እንደ ተስፋ ህልም አይናችን ላይ ሲያቃጭልና አእምሯችን ላይ ሲመላለስ ይኖራታል እንጂ፣ እነሆ እኛ ኢትዮጵያውያን ከዛሬ ጀምሮ ሰው ሆነን እንደማንኖር አለም ትመሰክራለች። ትመሰክራለች እንኳን አደረሳችሁ ተጋሩ። በዚህ አጋጣሚ እንኳን ዴና ደረሳችሁ። ወይም የሰማዕታት ቀን ነው። ትናንተ በደንብ በደማቁ ተከብሮ ነበር። እነ ጄኔራል መግበይ ሲሸለሙ አይተናል። ምዕራብ ትግራይ አምስት ዓመት ሆነን ይብቃን፣ ወደ ቤተሰቦቻችን፣ ወደ እርሻችን እንመለስ የሚል አንዲ አንዲ ነገር ሰምተናል። ደስ ይላል፣ ደስ ይላል፣ በጣም ደስ ይላል። አዎ ፈጠን ብታደርጉት። እረ አንዱ ገጣሚማ አንዱ የአርቲስቶች ገጣሚ ሙዚቃ አቀናባሪ እንግዲህ አምስት ዓመት ጠብቀናል፣ አሁን ግን ወደ ጠሩነት ሁሉ እንገባለን ሲል ሰማሁት። ምዕራብ ትግራይን በጦርነትም ቢሆን እንይዛታለን እንጂ አንላቀቅም አንፋተም እያለ ነው አብይ አህመድ። ውሳኔው ምን እንዲሆን አይታወቅም። ይህ አጋንንት ሆኗም ቀረም ሆኗም ቀረም ግን እኔ ሰሞኑን በተለይ የኢራንና የእስራኤል ጦርነት ተጀመረ በኋላ አብይ አህመድ የሚባለው አውሬ የሚፈጥረው ነገር አይታወቅም። ዓለም ላይ ግር ግር ተነሳ ሲባል ነው ሰውን ገብቶ የሚጨፈጭፈው ሰውየውና ጥንቃቄ ማድረግ አለብን። እንዲ ተጋሩ እንግዲህ አንዲ አንዲ ተጋሮች ደግሞ ስሜታዊ የሆንን ነው። በባካችሁ ሆልዲያውን ሆልዲያውን እነ ጻድቃንንም እነ ጌቾንም ትንሽ በስሱ ነው እንጂ እንዲ ጠበቅ አድርገን ተውስጥ ምናምን መሳደብ የለብንም። ለምን እንዲው ሁለት አጣሽ እንዲያንን ነው ሁለት አጣሽ እዛም እዛም ፖለቲካውን ላጥላጥ ላጠላጥ ብናረገው መልካም ነው ገባችሁ አይደል እነ ጌቹም ስራቸውን የስሩ እነ ደብረጤሆንም ስራቸውን ይስሩ እኛ ተመሃል ሆነን አንድ አንዴ እነ ጌቹን ወቀስ በሰሱ እነ ደብረጤሆን እንኳን የሚወቀሱ አይደሉም ምክንያቱም ትግራይ ነው ያሉት ስለሆነ እነ ጌቹን በሰሱ ወቀስ ወቀስ ወጋ ወጋ እያደረግን ታያ ኋላ ምንድን ነው የምናደርገው ወደ ልማት ወንድሞቻችን ሱዳን ላይ የተፈናቀሉ አሉ። እስካሁን እንኳን ሱዳን ሰው ሀገር በዛ ጦርነት ወላሂ እንዲሁ ክፋት። ትግራይ እኮ ክፋት ላይ ነው ያለችው። ትግራይ እኮ ጦርነት ውስጥ እኮ ነው ያለችው። አልመሰለንም። አብይ አህመድም የፖለቲካ ፓርቲዎችን ሰብስቤ አንዴ ዲሞክራሲ ሰጠውኝ አንዴ ደርባባ የሆኑ ፖለቲክ አብረውኝ ሱ እንዴት ነው የሚቃለድው? እናንተው እንዴት ነው ይሄ ነገር ወዴት እየሄደ ነው? እና ምዕመናን ባለን አቅም፣ ባለን ትምህርት፣ ባለን በመተጋገዝ በቸም ተጋሩ ጦርነት ሲሆን ነው አንድ ለን እጅ ለእጅ የምንያያዘው። ጦርነት አብቅቶ ወዲህ ሰላም ስንመጣ ጠላት ነው የምንሆነው። እርስ በርስ እንዲህ ጠላት ነው የምንፈራረጀው። በጦርነቱ ጊዜ አይዞህ ወንድሜ፣ ምላግዝህ ምላግዝሽ እንዲ ያልተባባልን አሁን አይነ ቁራኛ እየተያየ ነው። መጣ ሄድ፣ የት ገባ፣ የት ወጣ በለው ቦሎ እና ወንድሞች፣ የጥይት ድምፅ ብቻ ስንሰማ አይደለም አንድም የምንሆነው። እውነቴን ነው፣ አምሬያለሁ እንዲህ እንዲህ። ሰላሙም አሁን ያለው ሰላም ሰላም እኮ አይደለም፣ ጦርነት እኮ ነው። የጥይት ድምፅ የለውም እንጂ ጦርነት ነው። እና አንድ ልንሆን ይገባል። ወንድሞቻችን ወደ መረበታችሁ መመለስ አለባቸው። አምስት ዓመት ሙሉ ሸራ ቤት ውስጥ እየኖሩ ዝናቡ፣ ብርዱ፣ ጠሃዩ፣ ሙቀቱ ተፈራርቆባቸው ሲያሳዝኑ ጥሩ ምግብ አያገኙ። የትግራይ ሕዝብ እኮ ረድኤት እኮ የሚቀበል ሕዝብ እኮ አልነበረም እኮ። የትግራይ ሕዝብ እኮ ተራራ አርሶ የሚያበቅል እኮ ነው። የትግራይ ሕዝብ እኮ ልዩ እኮ ነው። እናንተ ወሉ አብይ አህመድ እንዲሆን ቀስ በቀስ ሊፈጀን ነው። አንድ ባንድ እያደከመን ነው። ውስጣችን ውስጥ እየገባ እየሰረሰረን ነው። ግማሾቻችን በትላልቅ ማአንኮር ባላቸው ሴቶች እየተሸወድን ነው። አንዳንዶቻችን፣ በውስኪ አንዳንዶቻችን ደግሞ በቢዝነስ። እውነቴን ነው። አሁን እነ ጻድቃን በኃይለኛ ቢዝነስ ተሸውዴው ነው። ጌታቸው እንኳን ቢዝነሱ ላይ ቡድ አይደለችም ያ ቮድካ ቮድካን ይሸወዲያል። እኔ እንዲማ ሆነ በውስጥ መስመር ትላልቅ እንትን ያላቸው ማንጎሪያ ሴቶች እየመጡ እየደለሉኝ ነው። ትግሉ እየተጠለፈ ነው። ትግራዋይነታችን ወዴት ወዴት እየሄደ ነው? የተፈጠመብንን ችግር እላያችን ላይ የተደረገብንን ግፍ መርሳት የለብንም እንዲህ መርሳት የለብንም ተጋሩ አሁን እኮ ሌላ ሙድ ውስጥ ገብተናል እኮ። ያ ሁሉ ሚሊዮን ህዝብ የተጨፈጨፈብን እናቶቻችንን፣ ወንድሞቻችንን ያጣን በሚሊዮን የሚቆጠሩ ተፈናቃይ ያለብን እኮ አንመስልም፣ እኮ አንመስልም እኮ። ደብረ ጽዮንን ቲፒኤልኤፍን ስንተች፣ ጻድቃንን፣ ጌታቸው ረዳን ስንተች፣ እርስ በርስ ስንሰዳደብ፣ እንዲህ ያ ሁሉ መከራ፣ ያ ሁሉ ስቃይ ተፈራርቆባቸው ነው ወይ አልፎባቸው ነው ይባላል። ነገር ምንም ደስ አላለኝም። ሸክበልቻለሁ ወላይ ምንም ደስ አላለኝ በቃ ሰውነቴ ወክ ወክ ወክ ወክ ወክ ይለዋል በቃ እና ወንድሞቼ ወገኖች አሁን ዋናው ወደ ትግራይ ነው ትኩረት ማድረግ ያለብን በተለይ እየተነፈናቀሉ በተለይ በተለይ እንዲሁ ትግራይ ላይ እንኳን ያሉ እዛው ቤተሰቦቻቸው ወገኖቻቸው መሀል ናቸው ሱዳን ውስጥ መከራቸውን የሚበሉ ተጋሯሉ መንግስት የለም አያዝንም አያዝንም ይሄ ደግሞ ጥምዶ የተባለውን ደግሞ በደንብ መስራት ከብልጥግና ጋር ደግሞ የሄዱ አሉ አይደል የሸሹ ምናምን አምልጦ የሄዱ እነሱም በደንብ ስሩ ለህዝብ ስሩ ለህዝብ ስሩ እናንተ ተዋርዳችሁ ጫማም ልሳችሁ የአብይ አህመድ ንግርም ልሰህ ቢሆንም ለህዝብ ስራ ለህዝብ ሲባል ተዋረድ አፈር ብላ ገዴል ግባ እና እነ ጻድቃንም ባላችሁበት ለህዝብ ስሩ። እነ ደብረጽዮንም ተኢሳያስ ጋርም ሆነ ተማንም ለህዝብ ስሩ። በተለይ በተለይ በኤርትራ በኩል የሚገቡ እርዳታዎች፣ ውጭ ሀገር የሚኖሩ ተጋሮች አዋተው ስንዴውን፣ የምግቡን፣ የመድኃኒቱን አሁን መግቢያ መንገድ ያለ፣ አሁን መግቢያ መንገድ ያለ፣ በኤርትራ በኩል መግባት ይቻላል። ላይ ላዩን ጥሬም፣ ጥራጥሬም፣ ስንዴም፣ ዱቄትም፣ መድኃኒትም ታሽታችሁ እንዲሙ መሳሪያ እንዲያው፣ አሁን እኮ ፍተሻ ያላለበት ኬላና ድንበር እኮ አግኝተናል እኮ። ኢሳያስ ደግሞ አንዱ አንዱ መሳሪያም አለው ሁሉም አለው ተላይ ተላይ፣ ግን ምግቧ ወደ ትግራይ ምግብ እየገባ ነው፣ ህዝባችንን አናስርብ በሚል ሙድ ተላይ፣ ይሄ እንትኑ እየተጫናን ተታች መሳሪያ እየገባልን እንዴ፣ ሌሎች እኮ ታጥቀዋል አማራ እስከ አፍንጫውን የታጠቀው እድሜ ለመከላከያ ሰራዊት። አማራ እኮ እስታፍንጫውን ፍንጫው አብይ አህመድ እኮ ተናግሯል እኮ፣ ይህን ጥቁር መሳሪያ ሳይ ያመኛል። ይህን ጥቁር መሳሪያ ይዞ የገቡ መከላከያ ሰራዊት አማራ ክልል እንዲቀሩ የደመ ከልብ እንዲሆኑ አቃሉ ይገባኛል፣ ግን መሳሪያቸው ደግሞ በአማራ ተወላጅ እጅ ሳይ ያመኛል፣ ይከነክነኛል ብሎ የተናገረው ኩዲም መንግስታችን አብይ እኮ ነው። ስለሆነ እንዲህም ሆነች እንዲያመጣች እችም መጣቻችም ወረደች። የትግራይ ህዝብ እንዲህ ህዝብ አዎ ራሱን መከላከል አለበት። አንድ እንሁን እስኪ፣ እንዲህ እስራኤሎች አንድ እንሁን። እስራኤል እኮ ደስ የሚሉ ነገር እኮ ሊት ይለያሉ። ልዩ ናቸው። አንድነታቸው መተባበራቸው ሚሊየንም አንድ ብርም ያለው እኩል አገሩ ያበረክታል እኩል እስራኤል ከተባለ እስራኤል ውስጥ ያለው ብቻ ሳይሆን መለው ዓለም ላይ ያለው የእስራኤል ተወላጆች አንድ ላይ ይቆማሉ። ለዛም እኮ ነው ፖለቲካውን ያውቁታል። ዓለም መዲያፋቸው ላይ ገብታ እንደፈለጉ እየጨፈጨፉ እየገደሉ ሀይ የሚላቸው የለም። ታዉ ዚስ ዝ ጆነሳይድ የሚላቸው የለም። የጋዛን ህዝብ እንደዛ አይ አይ ጋዛ እኔን ወንድሞቼን ያበርል ብላላችሁ። አይሁዳውያን ለፈጣሪም አልተመለሱ ይሰቅለዋል። አይሁዳውያን ለኢየሱስ ክርስቶስ ያልተመለሱ ናቸው። እውነቴን ነው። ይሄ ዝሙት ልጅ እያሉ ደብድበው የሰቀሉት እስካሁን ድረስ እንዲህ ናቸው። በፈጣሪ ያልተመለሱ እነዚህ ለጋዛ ህዝብ አይመለሱም። ግን አንድነታቸው ያስቀናል፣ ትብብራቸው ያስቀናል። እግዚአብሔርን ነው የምላችሁ። ሰርተን እንለወጥ የሚል እኮ አስተሳሰብ የለባቸው ህግ አገራችንን፣ ህዝባችንን እንለውጥ። አገርና ህዝብ ከተለወጠ እኛም እንለወጣለን ብለው ያስባሉ። አንዳንዶቹ አግበስባሾች ናን እኛ እኛ ትግራይ እንዲ እስራኤል ብትሆን አስባችሁታል? ትግራይ ጦርነት ላይ ሲሆን ነው አንድ የምንወልድ አንድነታችን ሲያስቀና አጠላቶች እንዴት እንዴ የምፈሩን በጦርነት ጊዜ አንዱነን ስናገለበልባቸው ስንነዲያቸው። ይህ ሰላሙ ሲመጣማ በቃ ሁሉም ውስኪውን ይዞ ጥግ ጥጉን መጠጣት ነው። ሀሜት ነው፣ መሰዳደብ ነው፣ መተጋገዝ የለም። እስቲ እንዲ ስራ የለን እንዲሁ ተጋሩ ታሪክ እንስራ

አማራው ነው ባንዲያውን በለው የሚለው ባንዲያውን በለው ታልገውማ፣ በቃ መምጫም መመለሻም የለኝም፣ እስከ መጨረሻው ህዝብ ልጨርስ ብሎ በዛውን ነው የሚቀጥለው። እኛ ግን እንደዛ እናደርግም። ሲስተማቲካሊቲ ነው የምንጠቀመው። ባንዲያውም በባንዲነቱ ለህዝቡ ይስራ፣ ባንዲያም ሆኖ ስለ ህዝቡ ይስራ፣ አገር ወዲያዱም እዛው ሆኖ ትግራይ ሆኖ ይስራ። ይሄ ነው ሙዲያችን። እንግዲህ ይሄ አዲሱ የትግራይ ሙድ ነው። እና ወገኖቼ እንተጋገዝ አንድ ሆነ። አንድነታችን በጣም ያስፈራል። ግን አንድነታችን በጦርነት ብቻ ሊሆን አይገባም። በሰላሙም በአንድነቱም፣ በሁሉ እውነት ነው መላችሁ። በስራውም ህዝብን በማገዝ እንዲህ ተዉ እንጂ ግብስ በሳቱኑ ትግራይ ቢያልፍላት ሁላችንም አለፈልን ማለት እኮ አንድ የትግራይ ወጣት አንተ እንዲያልፍለት ብታደርግ እሱ ደግሞ ሌላውን ያሳልፋል። እንዲህ እያለን ይወራረሳል። ህልፈት እስ እንዲህ እንዲህ እስራኤላውያን እንሆን። እናንተ ዴዴቦች እስቲ እንስማ። እንዲህ እንዲህ ምክር ተቀበሉ። አቦ እኳ ቡናን እየጠጣ ኋላ ወጋም እንዲህ እንግዲህ ወግ ወጉን ነው የማወጋችሁ። ከኤርትራም ትራም ጋርም አህዋቴና ጽምዶየና የና ሃዴኢና እ ወራ ደም አንድ አንድ ሰዎች አላችሁ። የኤርትራን መንግስት የምትሳዴው እንዳትሳዴው፣ ስርዓት ያዙ። ኢሳያስን ማንም ሰው ትግረው አይሆኑ እንደ ይሳል እ ስድብ ስድብ፣ ማንን ማንን አኮራ፣ ማንን አተረፈ? ስዲብ ማን ያተረፈበት ማን ያተረፈበት? ንገሩኝ። ተሳድቦ ያተረፈ ማን ነው? ቂም በቀል፣ መቆርጠሚያ እንዲህ ናቸው። እንዲህ እንዲው ነው። እንዲህ የሚጠሉት ነው። እንዲህ በቃ ይሄ እኮ ነው። አሁን ሻቢያ እንዲህ ነው። ሻቢያ ገዲያይ ነው። ሻቢያ ማላት እንዲህ ብሎ እንዲህ ብሎ ወሬ ምን ይሰራል? ምን ይሰራል? ማሮች ምን ይሰራል? እንዲህ ጻጥ ጽምዶ ነው። እሺ፣ ትግራዋይ እንዲዛ ነው። ከዛ ምስራን ትሰራለህ

በስዲብ ይህንንም ሙልጭ ያንንም ሙልጭ አጥንት የሚሰብር ስድብ ሰዲቦ ሰዲ ተሁሉም ጋር ተቆራረጡ። አሁን ተመልከል። አማራዎችም እንዲሁ ነው። የሚሻለውም ስድብ ማንንም አይጠቅም። ወንድሞች አማራው በክብር ተከባብሮ ተዋዶ ይቅርታ መባባል አለብን። መጠየቅ ያለበትን በቪዲዮ ማስረጃ ያለውን መጥፎ የተናገረውን ለጀኑሳይዱ ቅስቀሳ ያደረገውን ሰው በማግለል ከትግራይ ጎን ቁመን ይህን አውሬ መንግስት እናወጣለን። ካልሆነ ግን አይናችንን ነው አይነ ስብሽን ነው የሚያወጣልሽ። አብይ ቢወርድ ታብይ የባሰ ነው የሚመጣው። የቱ ምን ግ- እንዴት ዛኮ ነው እንዴት ዛኮ ነው አለማችን ላይ የተሻለ መሪ ፍጡም አይመጣም። የባሰበት አጋንንት የሆነ ነው የሚመጣው። አብይ ቢወርድ ሌላ አጋንንታዊ አብይ ነው የሚመጣው። ስለሆነ አሁኑኑ ሰሜናዊ አንድነታችንን አጠናካክረን ወደ ፊት ብንቀጥል ደስ ይለኛል። ደግሞ እቺ ምዕራብ ትግራይ ላይ ያለችው መሬት የለችም፣ በፌዴራሉ መንግስት እንድትወሰድ መሆን የለባትም። ያው አማራም ትግራይም ተከባብሮ የኖረባት ረጅም አመት አንዲ ታው ታው ደግሞ በዚህች ደግሞ እንዲህ ገና አብይ አህመድ ወስውሶ ወስውሶ ጦርነት ውስጥ ታስገባን አስቡት ሙልጭ ነው ምን

አንቀሪ አንቀሪ አሁን ብሎ ሰሞኑን በትግራይ የመሰማ የሰማዕታት አው መስዋዕት ብዬ ነበር። የሰማዕታት ቃል ሲከበር አይታችኋል። ሲሰለጥን የነበረው ኮማንዶ ልዩ ፎርስ እኮ ነው። በዓለም አቀፍ ብርሃኑ ጁላ እንደዚህ አይነት ኮማንዶ አሰልጥኖ ያቅም በህይወቱ ቪዲዮ እያየ ትግሬዎች ለጦርነት እየተነሱ ነው፣ ተመልከቱ እንግዲህ እያለ ነው ደ ነዚህ ቲ የሚባሉት እዛ ኬ በጡት ግን ምን ምን ያካክላሉ? ወጠምሻ ወጠምሻ፣ መቼም ጦርነት ግድንግድ ስለሆንክ ምናምን አደለም። ጦርነት ስልት ይፈልጋል። ጦርነት ትምህርት ይፈልጋል። ከዚህ በፊት ጀግናው ጄኔራል ምግበይ እንዳለው አርባ ስድስት አይነት የጦርነት ሲስተሞች አሉ ከዛ ውስጥ የኢትዮጵያው ብርሃኑ ጁላ ስድስቱን ነው የሚያውቃቸው። ሶስቱን ረስቷቸዋል። በምርቃና፣ በሱስ በምናምን የሚያውቃቸው ሁለቱ ናቸው። ሆ ብለህ ግባ፣ ሆ ብለህ ዝመት። በቃ ህዝብ ላይ ነው ጨዋታቸው። ህዝብ ማግድ የሚባለው ነው። እሱን የምታሸንፈው ድሮ ነው። እሷ አሁን ፉርሽ ሆኗል። ብርሃኑ ጁላ ምንም የሚያውቀው የጦር እንትን የለም ማለት ነው። በዚህ አጋጣሚ ሶስቱን ረስቷቸዋል። አንዱ የህዝብ ብዛት ይዘ መግባት ነው። ሁለተኛው በሶሻል ሚዲያ ላይ ወከባ መፍጠር ነው። ወከባውንም አልቻለበትም። እኛ ሚኒ እያለ የገመድ ያፍ፣ ጭራሽ ጭራሽ ማላገጫ አርገውታል። አንዷ ደግሞ ሆ በለ ህዝብ ማግዲ ነው። እሱ ደግሞ አሁንም የሚማገድ ህዝብ ታለ እንግዲህ ይቀጥል። እና እነዚህ የትግራይ ጄኔራሎች ባህላዊም ሆኑ ጥንታዊም ሆኑ በጣም የተማሩ ጄኔራሎች ስለሆኑ ሞክሯቸው። እና ወገኖች ዛሬ የነበረን ቆይታ በዚህ ያጠናቀቀናል። እንግዲህ ለነገው ሌላ ፕሮግራም ይዘን እስክንከሰት ድረስ ተጋሩ እንኳን ያደረሳችሁ፣ ሰማዕታችሁን መዘከራችሁ ደስ ይላል። ሰማዕታት ሲዘከሩ ሁላችንም ሻማ አብርተን ቁመን እውነት እውነት ለእኛ ሲሉ ነው መከራቸውን የበሉት ለኛ ሲሉ ነው። ግንባራቸውን የሰጡት ለኛ ሲሉ ለሌላ ለማንም አይደል። እነዚህን ሰማዕታት የምናስታውሰው እየሳቅን እየቀለድን ሳይሆን በስነ ስርዓት፣ ሁላችንም በልባችን መኖር ያለባቸው ሰዎች ናቸው። በጭንቅላታችን በህሊናችን መጥፋት የሌለባቸው ጀግናዎች ናቸው። ስለ ትግራይ፣ ስለ አንተ፣ ስለ እኔ፣ ስለ አንቺ፣ ስለ እርሶ፣ ስለ ማን እቴቴ ስለ አንቺም ነው። ስለ ሁላችንም እና እንኳን በሰላም አደረሳችሁ። ሰማዕታችንን የምንዘክርበት ቀን በደማቅ ሁኔታ ተዘክሯል። ትግራይ ካለችበት ጸበባን ጥሜትን ረሃብን ጦርነትን አስካሕካሕ ጉዳይን ክትጠፍእ ኣለዎ ክጠፍእ ኣለዎ ትግራይ ናይ ሰላም ናይ ፍቅሪ ናይ ምምሃር ናይ ብልፅግና ብልፅግና ሲባል እዩ